ችሎ ቢያናትና የወይን ዘለላ እናምነው ችሎ ድምፃዊ የግጥምና ዜማ ደራሲ መሰንቆና ዋሽንት ተጫዋች ክራርና በገና ደርዳሪ የኢትዮጵያ የባህል ሙዚቃ መምህርና የባህል ሙዚቃ ሊቅ ነበሩ ጋሻ ለማዮ ፈንታ ጋሻ ለማዮ ፈንታ በቤተ ክህነት ትምህርት ተቀርጸው አድገዋል ፊደል ቆጥረው ዳዊት ደግመው በልጅነት ዕድሜያቸው በድቁና ቤተ ክርስቲያንን አገልግለዋል እቱ ባንቺ ነገር ባንቺ የተነሳ

ዳዊቱም ተረሳ፣ ዳዊቱም ተረሳ። አቶ ዲቁና የዳዊት ያንችነሽ፣ በደገም በደገም የማልስለችሽ። ተወልደው ካደጉበት ሰቆጣ አካባቢ ቅኔና ዜማ ለመማር ጉዞ የጀመሩት ጋሽ ለማየው በመሐል በሬዲዮ ዜማ ልባቸው በመማረኩ ቅኔ ቤቱን ትተው ወደ አዲስ አበባ መጡ። አዲስ አበባ እስኪመጡ ድረስም እንኳንስ ስለ የባህላዊ ሙዚቃ መሳሪያው ማሪያዎች፣ ሊያውቁ ይቅርና ጭብጨባም በቅጡ እንደማያውቁና የሙዚቃ ህይወት ጅማሪያቸው ሙዚቃን ከመስማትና ከማየት እንደሆነ ባደረጓቸው ቃለ ምልልሶች ይናገራሉ። ጋሽ አለማየሁ ሙዚቃን የጀመሩት በሀገር ፍቅር ማህበር፣ የአሁኑ የሀገር ፍቅር ቲያትር ሲሆን ከ1950 ዓ ም ጀምሮ ለ10 ዓመታት ያህል ሰርተዋል። በወቅቱ በጓደኞቻቸው አማካኝነት ነበር ወደ ቲያትር ቤቱ የመጡት። ከ1960 ዓ ም ጀምሮ በያሬድ የሙዚቃ ትምህርት ቤት ውስጥ ከመማርም በዘለለ ትምህርት ቤቱ ሲከፈት የባህል የሙዚቃ ትምህርትን ለተማሪዎች እንዲሆን አድርገው ካሪኩለም የቀረጹ ሰው ነበሩ። በሰለጠኑት ሀገሮች ቀድመውና አድገው ተሻሽለው ሲታዩ፣ የኛ ደግሞ እንደዚሁ በጭራ ተወጥረው በቆዳ የተሰፉ እንጨት ለእንጨት የተገጣጠሙ ሆነው በጣም ኋላ ቀር ሆነው ይታያሉ እና እነዚህን አለማዊ ዘፈን የምንዘፍንበት የምንጫወትበት፣ ደስታችን ሀዘናችን የምንገልጽበት እንዲሁም ደግሞ እግዚአብሔርን የምናመሰግንበት መሳሪያ ነው። በተለይ ይህ መስንቆ ለዓለማዊም ለመንፈሳዊም አገልግሎት የሚውል መሳሪያ ነው። ይሄ አሁን እግዚአብሔር ምስጋና ያለው መዲና ዘለሰኛ፣ እግዚአብሔርን እናመሰግን፣ ክብር ተመስገን እንላለን። በዚያ ጀመርና ወደ ዘፈኑ ገባለሁ። እነኚህም አራት ቅኝቶች አሉ። ዳዊት በበገና እዝራ በመሰንቆ እያጫወቷት ይሄ መሳሪያ በገና ይባላል በገና በባህላችን መንፈሳዊ አገልግሎት ላይ የሚውል አምላክን የምናመሰግንበት የጸሎት ማጀቢያ መንፈሳዊ ሙዚቃ መሳሪያ ነው በተለየ የማሲንቋ ጨዋወታቸው የሚታወቁት ጋሽ አለማየሁ የኢትዮጵያን የባህል ሙዚቃን በመወከል በአፍሪካ በአውሮፓ በአሜሪካና በእስያ በርካታ ሀገራትን ዞረዋል ስለ ኢትዮጵያ ሙዚቃ ለዓለም ነግረዋል አስተምረዋል በእንግሊዝ ስዊድን ኖርዌይ ጀርመን ኦስትሪያና ሌሎችም በርካታ የአውሮፓ ሀገራት የባህል ሙዚቃ አምባሳደርነት ማዕረግን አግኝተዋል ቀርበው ያነበቧቸው ተማሪዎቻቸው ወዳይ ዘመዶ ቻቸው ጋሻ ለማየው መጽሐፍ ናቸው ይሏቸዋል። ሰፊ የሆነ እውቀት ያላቸው ነው ረጅም ዘመን ስለሰሩም ስላስተማሩበት ሙያው ላይ የተለያየ ሀሳብ ያላቸው ሙያውን በደንብ የሚያውቁ በተለያየ ሁኔታ ውስጥ ሊገቡ የሚ እንደ አስተማሪም ደግሞ እንደ ፐርፎርመር ማስተማሩም ይሁን በትዳር ህይወቱ ከ ሀምሳ ዓመት በላይ የቆየ እንግዲህ እና አምስት ልጆች ያፈሩ ሰው ናቸው። ሲምፕል የሚባል አለ አብሮ ለመሆን በጣም የማያስቸግሩ ተማሪ ስለሆንሽ የማትፈሪያቸው በአክብሮት እንደ ጓደኛ አብሮ ሁሉን ነገር ደግሞ እንዴት ነው ያሳዩሻል። ደግሞ ቁጡም ነው እግለኛ ብቻ ሳይሆን አንዳንዴ በአካባቢ የነበሩ ልጆች አለ የጎረቤት ልጅ እኛም ብቻ አላሳደገም። ብዙዎች ልጆች አካባቢ ያሉትንም አያገባኝም የሚባል ነገር እሱ ጋ የለም። ሁሉንም እየተቆጣ እየመከረ አያልፍም። እንደዚህ አይነት አባት ነው፣ ርህሩህ ነው። በዓለማዊ ሙዚቃዎቻቸው ጀግንነትን አንጸባርቀዋል። በፉከራዎቻቸውና በሽለላዎቻቸው እንዲሁ የሀገር ፍቅር ስሜትን አሳይተውበታል። ባህላዊ ሙዚቃዎችን የያዙ አልበሞችን ለአድማጭ ተመልካች አድርሰዋል።

በበገና በታጀበው በመንፈሳዊ ዝማሬዎቻቸው በመዲና እና ዘለሰኛም ቢሆን የተዋጣላቸው እንደነበሩ ይመሰከርላቸዋል። ከስልሳ ዓመታት በላይ በሙያቸው ያገለገሉት ጋሽ አለማየሁ ፈንታ መምህር እና ሙዚቀኛ ብቻ ሳይሆኑ በቲያትሩ ዓለም ተሳትፈው የትወና ብቃታቸውን ያስመሰከሩ ሁለገብ አርቲስት ነበሩ። ገንዘብ ጣዖት አደረገው የተሰኘ ቲያትር ከባየ ፈለቀ ጋር በመሆን ጽፈው አዘጋጅተዋል። አንጋፋው የማሲንቆና በገና ተጫዋች ድምፃዊና የሙዚቃ መምህር ጋሽ አለማየሁ ፈንታ ትናንትና ዕለት ከዚህ ዓለም በሞት ተለይተዋል። የአዲስ አበባ ዩኒቨርሲቲ የያሬድ ሙዚቃ ትምህርት ቤት የጋሽ አለማየሁ ፈንታ ኅልፈትን አስመልክቶ ባስተላለፈው የሀዘን መግለጫ መልእክት ለኢትዮጵያ የሙዚቃ ማህበረሰብና ለመላው ሕዝብ ከባድ ሀዘን ነው ብለዋል። በዛሬው ዕለትም የአስክሬን ሽኝት መርሃ ግብር ተደርጎ የቀብር ስነ ስርዓት እንደሚፈጸም ተገልጿል። በእውነት